ምዕራፍ 14 እስራኤል ቀይ ባህርን መሻገራቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በመግደሉና በባህር መካከል በቤኤል ሴፎን ፊት ለፊት ባለው ገላጣ መንደር አንጻር እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ለሕዝቡ ስለ እስራኤል ልጆች በምድር ይቅበዘበጻሉ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ከኋላችሁ ይከተላችኋል። እኔም በፈርዖንና በሠራዊቱ ሁሉ ላይ እከብራለሁ። ግብፃውያንም ሁሉ እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ ህዝቡም እንደ ኮበለሉ ለግብጽ ንጉስ ነገሩት የፈርዖንና የሹሞቹም ልብ በህዝቡ ላይ ተለወጠና እንዳይገዙልን የእስራኤልን ልጆች የለቀቅነው ምን ማድረጋችን ነው አሉ ፈርዖንም ሰረገላውን አሰናዳ ሕዝቡንም ከእርሱ ጋር ሰበሰበ። ስድስት መቶ የተመረጡ ሰረገሎችን የግብፅንም ፈረሶች ሁሉ ወስዶ ሁሉንም ከሦስት ከፈላቸው። እግዚአብሔርም የግብፅን ንጉሥ የፈርዖንን ሽሞችን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለ እጅ ወጡ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም፣ ሰራዊቱም ሁሉ አሳደዷቸው። በባሕሩ ዳር በቤልሴፎን ፊት ለፊት ባለው ገላጣ ምድር አንጻርም ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዐይናቸውን አነሱ፣ እነሆ ግብፃውያን ሲከተሏቸውም አዩ። የእስራኤልም ልጆች እጅግ እጅግ ፈሩ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። ሙሴንም አሉት፣ በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን። ከግብፅ ታውጣን ዘንድ ይህን ያደረግህብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? ሙሴ ለሕዝቡ አትፍሩ፣ ዛሬ የምታዋቸው ግብፃውያንን ለዘላለም አታዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን እግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፥ ለምን ትጮህብኛለህ? ከብቶቻቸውን እንዲነዱ ለእስራኤል ልጆች ንገር። አንተም በርትተህ አንተም በትርህን አንሳ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለውም የእስራኤል ልጆች በባሕሩ ውስጥ በየብስ ያልፋሉ። እነሆም እኔ የፈርዖንንና የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ በሰረገሎቹም በፈረሰኞቹም ላይ እከብራለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሠራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ጭጋግና ጨለማ ነበር፣ ሌሊቱም አለፈ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የአዜብ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ። ውሃውም በቀኛቸው በግራቸውም እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሶችና ሰረገሎች፣ ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም ሆነ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሠራዊት ተመለከተ። የግብፃውያንንም ሠራዊት አወከ። የሰረገሎቹንም መንኵራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር ስለ እነርሱ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን አለው፣ እጅህን በባሕሩ ላይ ዘርጋ ውሃውንም በግብፃውያን በሰረገሎቻቸው በፈረሰኞቻቸውም ላይ ይመለስ ይሸፍናቸውም። ሙሴም እጁን በባሕሩ ላይ ዘረጋ፣ ባሕሩም ማለዳ ወደ መፍሰሱ ተመለሰ፣ ግብፃውያን ከእርሱ ሸሹ። እግዚአብሔርም ግብፃውያን በባሕሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባሕሩ የገቡትንም ሰረገሎች ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ። ከመጡትም ሁሉ አንድስ እንኳ የቀረ የለም። የእስራኤል ልጆች ግን በባሕሩ ውስጥ በየብስ ሄዱ። ውሃውም በቀጥተኝ በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እግዚአብሔርም በዚህ ቀን እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም ግብፃውያን እንደሞቱ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅን አዩ። ሕዝቡም እግዚአብሔርን እፈሩ በእግዚአብሔርም በእግዚአብሔርም አመኑ ባሪያውንም ሙሴን አከበሩ።